ተንደባላይ ወደዚህ ተንደባላይ፣ ውጪ ነሽ። ኦኬ፣ እንደዛ አልንደባለልም፣ በፍጹም አላደርግም። እኔ እኔ ለራሴ ምንም ችግር ላይኖረው ይችላል፣ ግን ጋይ ሳላደርግም ወንድሞቼ ያዩኛል። ሄደሽ ሽንት ቤት አቅፈሽ ተኝ ቢለኝ አልተኛለትም። ሽንት ቤት ይስጥዱ ከሆነ ኢትስ ኦኬ። እኮ ጋር ያለ ጽዳት ጉዳይ አይደለም። ሴትዮው ያመሻ እንደ እኔ ወንድሞቼ ያዩኛል። ተንደባላይ ብለኝ እራሱ አልንደባለልለትም። አሃ የኔ ቤተሰቦች አያዩኝም ማለት ነው። ባይዘው ልናገራችሁ የማልፈልጋችሁ ሰዎች መሀል አንዷ ነሽ አለሽ ዲቦራ። እላፊ ግን ይሄ አሽሙር የሚመስል የሆነ የሆነ አይነት ንግግር ለመናገር እንዳትሞክሪ። ስትሬት ፎር ማለት ነው። ኢት ዲፔንድስ እኮ እንደ ቤተሰብ አመለካከት ይለያያል። ገባሽ? መልሼ እልክልሻለሁ፣ ተነጋግረን ቅድም እኮ ነግሬዋለሁ። እንደዚህ እንደዚህ አይነት ቅጣት ነው የምቀጣት ብየዋለሁ። እሺ ብሏል። እንደዚህ አይነት ቅጣት ይቀጣኛል ከዛ ውጭ ግን ይሄ በርበሬ፣ ክሎሪክስ፣ ሳሙና እንትን አድርገሽ ሄደሽ እዛው ተዘፍዘፊ ብለኝ፣ እኔ አልዘፈዘፍም እንዴ። ለኔ አይደለም፣ ለኔ ችግር የለውም ጋይስ። ጌም ኢዝ ጌም የምትሉ ሰዎች ለኔ ችግር የለውም። ቤተሰብ ያየኛል፣ ያማቸዋል እንዴ። ከቤተሰብ መዝገብ ላይ ልታሰርዙኝ ነው እንዴ? የማይሆነውን አስባችሁታል። እኔ አሁን ተኝቼ እንደዚህ ስንደባለን ወደዛ ወደዚህ ወደዛ ወደዚህ ስንደባለን፣ ደግሞ እዚህ ሚዲያ ላይ መጥቼ ያወረድኳቸው አንሱ ደግሞ እንደገና

ከተመለቸሽ ለቤተሰብ አትጨነቂ። እንዴት ነሽ? ምንድን ነው? ከተመቸሽ ለቤተሰብ አትጨነቂው። ከማሜ ጋር ጌም እየተጫወትን ነበር። ወጣ ኦኬ። ከቤተሰብ ጋር ምን አገናኙት? አይደል? ጌም እና ቤተሰብ ኖ። ይሄ መገዳደል የሚለው ቅጣቱ አላል። እኔ እሱን አልጫወትም አልኩት። መገዳደል ለመጫወት እኮ ብቃት ያስፈልጋል። በነገራችን ላይ እኔ ምንም የፈለገኝ ይሁን ጀስት ጌም በመጀመሪያ እኔ እኮ ከዚህ በፊት በስልክ አውርተናላ። ጀስት ጌም አሁን ይሄ አሁን የመገዳደሉ ቅጣት ላይ ክብርን የሚነካ ነገር የለውም። ለእኔና ሚዲያ ላይ እንደዚህ ጌም ለሚጫወት ሰው ኖርማል ነው። ዲቦራ፣ ከዚህ በፊት አውርቼሻለሁ እኔ እንደዚያ አይነት ቅጣት መቀጣት አልችልም። ተረዳሽ? ሄደሽ ሽንት ቤት አቅፈሽ ተኝ ቢለኝ አልተኛለትም እንዴ

ሽንት ቤት ሽንት ቤታችሁ ጽዱ ከሆነ ኢትስ ኦኬ። ሽንት ቤታችሁን ብታቅፍቱ ዋት ኢዝ ዘ ፕሮብለም? ሻወር ደግሞ በሻወር ብትገቡ ኢትስ ኦኬ። ስዊሚንግ ፑል ለሄዳችሁ ቪዲዮ አትቀርጹ። ስዊሚንግ ፑል እየዋኛችሁ ምናምን ሰው ቪዲዮ ይቀርጻል አይደል? ሰምቲንግ ላይክ ዛት ሰምቲንግ ልብስ ከተለበሰ በትክክል ዝንጥ ከተደረገ ዋት ኢዝ ዘ ፕሮብለም? ምንም ችግር የለውም። አንደኛው ነገር ደግሞ ሻወር ስትገቡ ምና የሚለቅ ነገር ከሌለ የምታፍሩበት ምናምን ነገር ከሌለ ኖርማል ነው፣ ኖርማል ነው። ኮንፊደንስ ያስፈልጋል። ባይዘ ወይ እንደዚህ አይነት ቅጣት ለመቅጣት ኮንፊደንስ ብቻ ነው የሚጠይቀው። ሌላ እስከ ስትረጋገጡ ቁጭ ብላችሁ ስትረጋገጡ የምከርሙ ሰዎች አላችሁ። አ እንዴ ዋርስተ ፕሮብለም ጌ ብላይ መጨቃጨቅ የጋጠ ወጥ የሚዳደግ ስድብ አልሳደብም እኔ፣ የእናትሽ የአባትሽ የንትንሽ የንትንሽ አልልም። ስለዛ በጣም ለጠየቅሽኝ ልጅ መልስ መስጠትሽ የእውነት በጣም ነው። ወንድሞቼ ንግግሬን ኢንጆይ ነው የሚያደርጉት። የግልሙትና ስድብን ይሳደባል። ለዛ ደስ ብሏቸው እንትን ላይ ባይገቡ ከዲቦራ ጋር ተጣልተዋል። ኦ ከዲቦራ ስለተጣላ ነው እንደ ዛሬ እኔ ጋር የመጣው። ከዲቦራ ተጣልቶ ነው ዛሬ ለኔ ላከልኝ። ኦኬ ጨዋታ ቀይሬ ለእነካኩሽ ነው ስድቦቼንማ። እንኳን ወንድሞቼ ያሳደጉኛ ልኬን የሚያውቁት ወንድሞቼ አይደሉም፣ እናንተ ማታውቁ የራሱ ስድቤ ተመችቷችሁ እኮ ቀንና ማታ ቂጣችሁን ገለባችሁ፣ በከፈትኩ ሰዓት ሁሉ መታችሁ፣ ቁጭ ብላችሁ ነው የምታዩ። ጭብላችሁ በስድቤ ኦብሰስ ዶናችሁ እንኳን ወንድሞች ቀልደኛው የግልሙትና ስድቤ አግድም አድግ የመንገድ ላይ የሜዳ ላይ ስድብ የዋልጌ የመደዴ ስድብ እኮ ነው ያልሳድም ስድቤ እንኳን ለዛ አለው ቁጣዬ እንኳን ለዛ አለው እየተቆጣው የሚያምርብኝ እኮ ነኝ እየረገጥኩ የሚያምርብኝ እኔ እንትንሽ አልልሽ እንትንሽ አልልሽ የአባትሽ አልልሽ የእናትሽ አልልሽ ተደርገሽ አልልሽ ተጉርጉረሽ አልልሽ ደርዝ ደርዝ ያለው ስድብ እኮ ነው የምሳደቡ። እንዴት እንጆ እንደሚያደርጉት እንደልቃሉ ኖ ይመጣል። አልፋ አልፋታውም፣ አልፋታውም ጌታን አልፋታውም። መቶ ግዴታ ይሰጣል። አመሀን እኮ ወንድሞች ያቆታል። በጣም በአመሀን የምንትናደዱት ወንድሞች አመሀን ያቆታል። መብቴ እኮ ነው። እኔ ቤተሰብ ይቆጣኛል። አልቀጣም እንደዚ እንደዚህ አይነት ቅጣት ማለት እኮ ኢትስ ማይ ራይት ያኩም መብቴ እኮ ነው። ቤተሰቦቹ አክሴፕት ስላደረጉ መጫወት ትችላለች። ዲቦ እኔ ስለራሴ ያወራሁት፣ አቤት የሚያስብል ነገር እኮ የለም። አልጫወትም። ሲገባም ለማሜ ነግሬዋለሁ። መገዳደል የሚለውን ቅጣት እኔ አልቀጣም። ግዴታ እኮ በ100 ሺዎች በ200 ሺዎች እኮ ሰው ማሸነፍ የለበትም። የቅጣቱ ላስት ሌቭሉ ስንት ነው? አምስት ሺ ነዋል አምስት ሺ ካለፈ የፈለገውን መቅጣት ይችላል። እኔ ግን በዛ ልቅ አልጫወትም። ያን ደግሞ እሷ ጠንቅቃት አቃለች። በተለያየ ምክንያት እኮ ከእሷ ጋር በስልክ ወርተናል። ይሄ ለምን ተባለ ብላ የሚያናግራት ምክንያት ካለ አላቅ። እኔ አይመለክትኝም። ስለ ራሴ ቤተሰብ ኮን ያወራሁትኝ እኔ ስለ እሱ አይደለም ስለ ራሴ ነው ያወራሁት። የማልቀጣበትን ግን ምክንያት ነው የተናገርኩት። እኔ ሰው ለምን ከራሳችሁ ጋር ለምን እንደማትሆኑ አለቅም። የምን አቤት ነው? እኔ እኮ ስለ ራሴ ነው ያወራሁት። መገዳደል ተጫወቱ ሲባል አልጫወትም። ቢካዝ እሱ የሚቀጣኝ እንቅጣት ነው ያልቀጣ። ይሄን ደግሞ ሁላችሁም ታውቃላችሁ። ኢቭን ጌም መቀጣት ስለማልፈልግ ነው የማልጫወተው። ማሚ ይሄ በቃ ትክክለኛ ታጥቆ ታጥቦ ታጥኖ ለጌም የሚመጣ ሰው ነው። ያን ጌም ደግሞ እኔ ሀንድል ማድረግ አልችልም። ከቤታ ጋር እንኳን ስንጫወት እኮ መቀጣት አልፈልግም። እኔ ይሄ ቁሚ ተነሺ፣ ተንደባለይ ተገልበች ምናምን መቀጣት አልወድም። አልቀጣም። ድም አልቀጥ እንዴ። ይሄ እኮ መብት ነው። ለምን አልቀጣም? ቤተሰብ ይቆጣኛል አለች ብሎ ሌላ ንግግር እየተናገረች እኮ ሶሪ ዲቦራ አልገባሽኝም። እንዴ እኔ አንዳንድ ሰው ግን ለምን የሆነ ምክንያት ፈልጋችሁ መናገር እንደምን አኔ ባይዘው ይልናገራችሁ ማልፈልጋችሁ ሰዎች መሃል አንዷ ነሽ ዲቦራ እላፊ። ግን ይሄ አሽሙር የሚመስል የሆነ የሆነ አይነት ንግግር ለመናገር እንዳትሞክሪ። ስትሬት ፎርዋርድ መናገር ከፈልግሽ ስትሬት ፎርዋርድ ተናገሪ። ከዛ ውጪ ግን እኔ ቤተሰብ ሰብ ስለሌለኝ ነው። ኖ ኔ ሜንሽን አላደረኩም። ስለ ራሴ ነው ያወራሁት። ስለ ራሴ ስለ ራሴና ስለ ራሴ ሊላ ያልኩት ነገር እኮ ይለም፣ አሁን ዛሬም ነገም ከነጉዳይ የሚያና አይነት ቅጣት አልቀጣም፣ አለቀ። ያን አይነት ቅጣት አልቀጣም። በቃ የማልቀጣበት ምክንያት አለኝ። ባይኖሩና ባያዩኝ ደግሞ ነገርኳችሁ እኮ ባናቴ ተገልብጬ በግሬ ያጨመጨም ነበር፣ ስላሉ ግን አልቀጣም። በቃ ይቆጡኛል፣ መፍቴ ይቆል። ስለራሴ ነው የተናገርኩት። ለምድራ አቤት የምትሉት ምን አቤት የሚያባብል ነገር አለ? አቤት የሚያባብል ነገር እኮ የለም። ግማታሞች መሰዳደብና ንግግር እውቀት አይጠይቅም። መሰዳደብ አልፈልግም። እላፊ ሄድ አልፈልግም። ከጀመርኩ ደግሞ ችግር የለብኝም። እኔ ምን ችግር አለ መነጋገርና፣ ግን ይሄ ትርፍ ንግግር፣ ጫማ መለካካት ምናምን አልፈልግም። እስፔሻሊ ልናገራችሁም አልፈልጋችሁ ሰዎች አላችሁ። ያን መስመር አልፋችሁ እንዳትመጡ ምቴልእን ማናችሁን ብትሆኑ ያንን መስመር ያንን ድንበር አርፋችሁ እንዳትመጡ? እኔ ቤተሰብ የለኝም ወይ ብላሻለች፣ መልሳችሁ እንደላከቻችሁ አድርሱላት። ስለራሴ ቤተሰብ እን ስለአንቺ ቤተሰብ አላወራው። ኦኬ፣ አወረው ስለራሴ ቤተሰብ አውርቻለሁ። ስለ ወንድሞቼ ስለማይፈልጉ ያንን እንዲሆን ስለማይፈልጉ ነው። አንተ እስኪ እኔ ከተመቼ ለምን ከመቶ ወንድ ጋር አላድርም? ምን አባታችሁ አገባችሁ? እንኳን ከአንድ ከመቶ ጋር ለምን አላድርም? ጥንቦች። ስለዚህ ሌላ ሌላ፣ ላፊ ላፊ ላፊ ከሰው ጋር መነጋገር አልፈልግም። ላፊ ላፊ ላፊ እንዳታነጋግሩኝ። በተለይ ከዛ ወደዚህ ከዚህ ወደዛ ወሬ ይዛችሁ የምትመጡ ሰዎች፣ ዛሬም ነገም ከነገ ወዲያ ስነ ስርዓት የሌለው ቅጣት አልቀጥም። ትላንትና ከቤታ ጋር ጊም እንጫወታለን ነገ ስትለኝ ስነ ስርዓት ያለው ቅጣት ነው የምንቀጣጣውን የተባባልነው ኦኬ ነገሩ አላማረኝም አንድ ለእናቱ ማለት ምን እንዳይመጣ እስኪ ንገረኝ ቆይ ምን እንዳይመጣ ለምን ተዋለው ነው መተው ለጻፉት መልስ እየሰጣቸው ነው ሄደው ደግሞ መልሰው ይጻፉ ዛ እንደ መብቴ እኮ ነው ሲጀምር የመጣ ዲቦ አለች ጌም ላይ ላኪላት ስላሉ ላኩላት ስትመጣ ተናግራ ሄደችው ነገር ራሱ ይደብራል ሁተ ሄልስ ማነች እሷ አልቀጣም ብዬ ስለ ራሴ ነው የተናገርኩት። ያ ደግሞ መብቴ ነው። እኔ ልክ ያልሆነ ቅጣት አልቀጣም። ዛሬም ነገር እሱ አይደል እንደ ቤታ መገዳደሉን ተጫዋቱ እያለችን ነው ሲለኝ እኔ ያንን አልቀጣለትም አልኩኝ። ቢካዝ ማልቀጣበት ምክንያት ደግሞ ነገርኳችሁ። ባያዩ ይኖረው ደግሞ እንደዚህ ድረስ እቀጣ ነበር አልኩኝ። መብቴ እኮ ነው። ምን አባታችሁ ስለሆናችሁ ትደነፋላችሁ? ምን ይመጣል? መሰዳደብ እኮ እንዘራረጣለን። መዘራረጥ ከተፈለገ እንዘራረጣለን። ምን ይመጣል? ጥግ ድረስ ማማንን ይፈራል። ምናልባት ይሄንን የግልሙትና ስድብ ላልሰድባችሁ እችላለሁ እንጂ መስመር ያለው ስድብ አጥግባችኋለሁ። እንጠጋገባለን እንኳን እናንተ ስንት ዓመት አለን ያሉትን አቀዝቅዣለሁ። ነው ጉቺ፣ ልናገር ብዬ ከጀመርኩኝ እንዘራረጣለን። ምንም አዲስ ነገር የለውም። ግን እዛኛው ድራማ ውስጥ መግባት አልፈልግም። እንዳከቱኝ አሽሙራችሁንና ይሄ እንትናችሁን እዛው ቻሉ። እኔ ጌመርም አይደለሁም ልኮብኝም፣ የመጣው ራሱ ነው ሙሽኔ ጌም ልኮ የመጣው ማሜ ነው። ከዲቦራ ስለተጣላ ለተጣላ ነው። ሁላችሁ ነው የመጣላቱንም አላውቅም። ቅልፌን የተነሳሁት እኔ ግን ሰው ግን በግድ ሰውን ገፍታችሁ ማናገር ነው የምትፈልጉት። እኔ ለምን አቤት ብለሽ ራሱ ዲቦራ ያንን ቃል እንደተጠቀምሽ አላውቅም። እኔ ቤተሰብ የለኝም ወይ ምን አገባኝ? ገባኝ እኔ ሲጀመር እኔ እኮ ስለራሴ ነው ያወራሁት። ተቀጣጡ ስለተባለ አረበ ይሱ ጌም ላይ መጨቃጨቅ ብሎ ችግሩ ሁለት ወዶ ደግሞ አይቻልም። ጌሙን ለማድመቅ ኢንተርቴን ለማድረግ ተፈልጎ ከዛ ደግሞ ቅጣቱን አልቀጣም ነው እኔ እየቀጣ ሆቴ እኔ እየቀጣ እሱም ሲቀጣ አለች እኮ ቤተሰቦቻችን አመለካከት

ላይክ ኮንፊደንስ ያለው ሰው ነው እንዲህ ዓይነት ቅጣት የሚቀጣጠው ብዬ ነው። እኔ በራሴ የማምነው ማለት ነው። ሻወር አለው። በርበሬ ፊትሽ እንደዚህ በእንት ተቀብተሽ ስትታጥበሽ እዛው ጋር ነው የምትመጪው። እኮ ነው እዛው ጋር ነው የምትመጪው ምናምን ታብታብታ እዛ ጋር ሁሉ ነገርሽ ይታያል። ሻወር ቤት ስትገቢ ደግሞ ራቅ ብለሽ ነው፣ ዝርግፍ ክፍ የሚል ነገር ካለ ምናምን ይደብራል ምናምን እንደዚህ እንደዚህ አይነት ነገሮች ካሉ ምናምን፣ ላይክ ከባድ ነው። እንደዚህ አይነት ነገር ለማድረግ ኮንፊደንስ ይጠይቃል። ኮንፊደንስ የሆነ ነገር ስታደርጉ፣ ኮንፊደንስ ካላችሁ ነው የምታደርጉት። በጣም ከባድ ነው አይኖ በጣም ከባድ ነው። ግን ይሄ ቤተሰብ ጋር ቤተሰብ ምን ይላል ምናምን የሚያስብል አሮን ቲንክ ሰው እንደዛ የሚያስብል ነገር ያለ አይመስለኝም። መጫወቱን ወዳችሁ መጫወቱን ከገባችሁ ወዳችሁ ከገባችሁበት ወደሽ ከተገፋሽ ቢረግጦሽ አይከፋሽ ነው። ኢትስ ጀስት አ ጌም It is just sticky. አሁን ሽንት ቤት ቀፊ ብለን ቅፍ ነው የማደርገው። ለምን ሽንት ቤት ጽዱ ነው፣ ጽዱ ነው፣ እኔ ጽዱ ነው፣ ሽንት ቤት ጽዱ ነው። ፍትጋርጌ ነው የማጥበው ጫማ በጫማ ሆተች ካለኝ ጫማዎች ነፍ አዳዲስ አለኝ አሮጌ። አሁን ለምሳሌ አዳዲስ እድሜ ለሸይን፣ ከሸይን ኦርደር ያደረግኳቸው ብዙ አዳዲስ ጫማዎች አሉኝ። በነሱ ትጠቀማለሁ። ብዙ ብዙ ከባበድ ላይክ ሰው እንዳመለካከቱ ነው። እኔ የእናቴን አመጣ በዚህን ሰዓት እኔ የእናቴ ልጅ የእናቴ ልጅ አለም እናቴን አልሰማም አቆሚ ብትልኝ ጌሙን እጫወታለሁ እቀጣቀጣለሁ እቀጣለሁ እቀጣለሁ እቀጣለሁ ከሌላ ሰው ጋር ከሱ ጋር ባልጫወትም ከሌላ ሰው ጋር ብስጫወት እንደዚህ አይነት ጌም የሚጫወት ሰው ካለ ነው የምጫወተው ሙዴ ነው ከዚህ በኋላ ነው የሌሎቻችሁ ታላቅም ኢንተርቴኒንግ ናታንም ይሄ ፈታ እያልኩኝ ምን እያልኩኝ እንዴ ቆይ እንዴ ተው እንጂ እኔ አሁን ለምሳሌ ሰሜን ዲቦራም በርበሬ ተቀጥቻ በጣም ነው የሚለበልበው። ፊት ጀግና መሆን አለብሽ ለመቀባት እንናሁን ቀጣውኝ በጣም ነው የሚያቃጥለው። ሽንት ቤት ቀፊ ነው። ለምን በእኛ ንጹህ ነው ሽንት ቤት አነስ ምትል የሚታይ ሽንት ቤት ሊኖርሽ ይገባል። ስታቅፊም ያው እሷ ኮ ጀስት የምታወራው ኮ ቅስቅስ ስለ እሷ አይደለም ጋይስ፣ ስለ ቅጣት እኮ ነው የምታወራው። ተረጋጉ። ስለ ቅጣት ነው የምታወራው። ተያቸው፣ አንዝም ብለሻውሪ፣ ተያቸው። እንደዛ ነው ጌታ ያለ ተውል ተውል፣ እኔ እኔ ምንም አላልኩም ጌማችሁ ይመቸናል ምትሉ አንድ ቁጥር ጻፉ። ጌማችሁ ይመቸናል ምትሉ አንዳንድ ቁጥር ጻፉ። ጋይዝ ያንቺና አንቺ ብትጫወቹ ጌም ይመቸናል። ሮዚ ሞዴሬተር አለሽ አይደለ? ሚውት አርጋቸው። እሺ ውዴ። አንዳንድ ቁጥር ጻፉ ይመቸናል። በቃ ፈታ እያልን ዘና እያልን ነው ጌሙን የምናየው። ምትሉ አንዳንድ ቁጥር ጻፉ። አንቺ እንትኑ አይሰራም ምን ሰው ሪንግ ላይትሽ ይመቸናል የምትሉ አንዳንድ ቁጥር ጻፉ። ጊዜ አንቺ ነው ደሙ ፍታ ያለ ነው እንጫወተው፣ ውዶቼ ዘና የምንለው። እኔ ደግሞ ልንገራችሁ አንድ ነገር፣ የእኔ ቤተሰቦች ቁጭ ብዬ ከምረጋገጥ አፌን ከምከፍት ለከሌ እንዲያለችሽ እየተባባልኩ መልስ ከምሰጣት ጌም ብጫወት ለእነሱ ክብር ነው ብዬ አስባሉ። ጌም እየተጫወተች ነው፣ አትሊስት ይቺ ልጅ ጌም ላይ ናት ብለው ያስባሉ። ቁጭ ብሎ አፍንስ መከፋፈት አላል እንደ መረጋገጡስ ያስ እሱን ብዙ ነገር ሲደረግ ቤተሰብ አይቆጣም እንዴ እንደዛ ሲሆንም ቤተሰብ መቆጣት አለበት አይደል ጌም ላይ ብቻ ነው እንደ ቤተሰብ የሚቆጣ ውዶች ቤት ታገዝታ አልገባም ብለሽ አለበኒ ዲቦ ይሄ ቤትማ ገባለው ምን አስባችሁ ነው እንዴ ዱባይ ተገናኙ ያላችሁኝ ሰዎችን ገዝታ አትግቢ። ገና ዱባይ ልንገናኛለን እንደ እያጠራቀምን እኮ ነው፣ በዚህም በዛም እያልን ተይ ውዴ። እኔ እኔ ጀስት እያወራሁ ነው በቃ ሌላ ወሬ እናውራ። በቃ በቃ ውዴ፣ ሌላ ወሬ አውሪ ማሪ ነገረኛ ደጀንዬ፣ እንደዛ እኮ አይደለም፣ እንደዛ አይደለም። ማ እንደዛ አይደለም ውዴ። ዲኔ ተጫወትኩ ነው ከታያልኩ ነው። ቤተሰብ ምናምን ላይክ ቤታ ቁጭ ብለሽ ጉቺን ታሰድበሽ ውዴ። ጉቺና እኮ ዲቦራ እኮ ይታወቃሉ። አንድ ሀገር ያሉ ሰዎች ናቸው። ምንድነው የሚሰዳደቡ? ስለምንድነው ማ ምን የማይገባ የምታወሩት? ቤቱንም ቤታንም ባርኩ ትላለች። ቃል እኔ ልንገራችሁ፣ ማን ምን ያመጣብኛል? ምን ይቀርብኛል ከማን? በቃ እንዲህ ዝም ብለሽ እንትን ስሚ። ይሄ ፀጉር ግን ማለት ነው። ቆይ ቅድም የሆነ ጥቁር ለብሰሻል፣ እሱ በጣም ነው የሚያምርብሽ። ጥቁሩ ነው እሱ የሆነ የተቀጣሽ